ጊዜ የምታስታውሽ ከሆነ ዘሪቱ እስክትመጣ የነበረበት ዘመን ላይ ዘሪቱ የሚባለው ስም እንደ የፋራ ስም ወይም ደግሞ ይሄ ገጠርኛ ነው ተብሎ ይታሰብ ነበር። እና እሷ መጣችና በጣም ተወዳጅ ሆነች። ከዛ በኋላ ስሙ ሁሉም ሰው በኩራት የሚጠቀመው አን አሁን አንቺ መጣሽና ደግሞ ሳሚ የሚባለውን ስም በጣም ብሶች የሚኮሩበት ስም ነበር ከፑፑ ጋር እንዲያፉበት ሲ ሲባል ሳሚ ምንሽ አይተሽ ነው? እንደዛ አይነት ልጅ እን ቅጭ ያደርግሻቸው እኛ እናቶች። ሳሚ ለምን ተመረጠ ግን? ሳሚ ድረ የሆነ ስም ብመርጥ እኔ እና ያልሽኝ ምናምን ብሎ ይደውልልኛል የቅርብ ጓደኛ አሰብኩና ሳሚ የሚባል ጓደኛ የለኝም። ስለዚህ አገር ውስጥ ያለውን ሳሚ እንዳለ እኔ ግን ሳየው ይሄ ነገር አልተረዳችሁም፣ እንጂ እኮ እኛ እናቶች ይሄን ነው የምናደርገው። ከፍቅር የተነሳ ከእንክብካቤ የተነሳ የምናደርገው ላለው ግን በጣም ርስ ያላቸው ይ ብዙ አባቶች በጣም ደስ ብሏቸዋል። ይኸው ተመልከች ያልልጅ ካራክተር ነበረ። ሁሉም እናቶች ግን እኮ ፍቅራቸውን ለራሳቸውም በቃ ለልጃቸው ብቻ ቢሰጡት አሪፍ ነው እንጂ ያ ልጅ ለሌላ ሰው ፍቅር እንዳይሰጥ ልጅ ነው ብሎ መከልከል የለባቸውም። ግን ሁሉም ልጅ እኮ የሆነ ሰዓት ላይ እስካሁን በአብዛኞቻችን ቤቶች ውስጥ የትኛውም አይነት እድሜ ላይ ብትገቢ ለልጅ ልጅ ነሽ። ብዙ ነገር ማኔጅ ብታደረጊ፣ ውጭ ወስተሽ ብትገቢ፣ ትልቅ ነገሮች ብትመሪ፣ እናት ጋር ስትገባ በቃ ልጅ ነው እንዴት ይቻለ ምናም እያሉ የሚስቁበት ጉዳይ ነው የሆነው። ለምን መሰለህ በጣም ፈኒ የሆነው እኮ እውነቱን በጣም ሳርካስቲክ በሆነ ወይ ስላቀረበችው እሷ እውነት ነው። ምክንያቱም አንድ ልጅ 18 ዓመት ከሞላው መንግስትን ማምኖበት ትምህርት ዩኒቨርሲቲ ልኮት ስራ ይስራ ብሎ ይመድበዋል። እኛ እናቶች ጋር እሷ እንዳስቀመጠችው በጣም ኤክስትሪም በሆነ ሁኔታ የነፃ ልጅ ነው የምናየው። በጣም ትክክል ናት። እና እንዲያውም መለስ ብለ ራሳችን እንድናይ በተለይ ናቶች አንድ ወንድ ልጅ ኃላፊነት ሀያ አራት ዓመት ማለት እኮ ከዩኒቨርሲቲ ግራጁዌት አድርጎ ወጥቷል። ግን ልጅና ልጅ ነው ይባላል። ቤት ልጅ ነው ውጭ ብዙ ልጆች ያበላሻል። ዘር ልጅ ነው ትላለች። ውጭ ደግሞ ትልቅ ሰው ነው እና እኔ አሁን በሀያ አራት ዓመቴ እንደዛ አላስብም ያናድደኝ ነበረ አንዳንድ ቦታ ላይ ሳያቸው ምናምን ቁጭ ብለው ቅምጥል ብለው ሁለት እየበሉ ገና ልጅ ናቸው የሚባሉ ወጣቶችን ሳስብ በጣም እያናድደኝ ነበር። እውነት እንደዚህ ከሆነ በቃ ምሳቃ ምናምን ተሰጥቷቸው ዳይፐር አድርገው ቦርሳይዛ ትምህርት ቤት መሄድ ና ያለባቸው፣ በጣም ያበሳጨኛል። ምክንያቱም እኔ በ24 ዓመቴ ግራጅዌት አድርጌ ወጥቼ ስራ ለመያዝ ምናምን ቤት ተከራይቼ ገንዘብ ለመያዝ ምናምን በቃ እኔ ሌላ ነገር ውስጥ ነኝ እኮ ያለትኝ። በእኔ እድሜ ላይ ያሉ ግን ሴትና ወንድ ሲያድግ ብስለቱ ይለያያል። ያው ሴት ልጅ ቶሎ ነው የምትበስለው፣ ያው ቶሎ ነው የምታድገው። ወንዶች ማነው ያለው፣ እኛን በስልም ማነው ያለው፣ አንቺም እንደዛ ነው የምታርገው

እንዲያውም ባለፈው ጊዜ አንድ ደራሲ ምን ሲናገር ሰው ብቻ ለምሳሌ የሚገጥመኝ ነው። ወንድ ልጅም አንድ ኢሹ ነግረሽው ነግረሽው ነግረሽው ነግረሽው ነው የሚገባው። አንድ ሴት ልጅ ለምሳሌ አንድ ነገር ስትነግራት አንዴ ይበቃታል። ወንድ ውስጥ አምስቴ ስድስቴ። ኧረ እንደዛ ነው አነጋገሩ ነው። አሰመሽከ ነገር ሁሉም ሰው ይገባል። በጭቅጭቅ ምናምን እኮ ነው ህፃናቱ ራሳቸው። ሴን ጆሴፍ ምን አለች መሰለህ እናቴ፣ ወላጆች ስብሰባ ላይ ልጆቹ አስቸገሩ ምናምን ሲባል የወንድ ልጅ ፀባይ የለዋችሁ ወንድ ልጅ እኮ አንዴ ተነስ እቴው አይነሳም፣ ስትይ ቀስ ብሎ አስቡ ቀስ ብሎ እንደዚያ ነው የሚሄደው እንጂ በአንድ ጊዜ ነገሮችን አንድ ሳንዳርጎ እንደ ሴት ልጅ ብድግ አይልም።

በጣም ምን የገጠመሽ ነገር፣ እንዲሁም አንዲ ከዕለት ጋር ማለት ነው። የሆነ ሰውዬ መኪና ቆሙ መጥቶ ከጓደኛ ጋር ተጣልቻለሁ እና አስታርቅኛል። እንደ ቀጠሮ ነበርን እና ካፌ ቁጭ ብዬ ጠበኩት። በጣም አረፈዳል። ከዛ ሲመጣ ምንድነው አንተ ፖፖ ላይ ነበርክ እንዴ? ከዛ እሱ አላየውም ቲክቶክ ያልተለመደ ቃል ነውና ብዬዋለን። ምን ማለት ነው? ፖፖሁን ከንቀት ነው የሚቆጥረው። ታውቀኛለህ የፖፖላ ናልገባውይ እንደዚህ አይነት ቲክቶክ እኮ አይቼ ነው ምናምን ትሬንድ ነው ብዬ ባሳየውም በቃ ደበረው። እንዴት ፖፖ ላይ ነስለኛለ ምናምን ብሎ ከዛው አገናኘኝ። ከዛው በጣም ቀድ ነው ምናምን ነገር አልኩት። ብዙ እንትን አለ ብዙ ሰዎች ይላሉ። ኤኖይት ዞሮ ዞሮ ግን አሁን አንቺም የልጅ እናት ነሽ። የሳሚ እናት መባል እና የልጅ ስማል እውነት ሴት ነች ሴት ይመስላል አስር ወሯ ነው እውነት ነው ስሟ እውነት ሲንግል ማምነ ምንድን ነው በጣም ሩቅ ሄድ ልጅ እና በጣም በጣም ደስ የሚል ነገር ነው እናት ከሆንኩኝ በኋላ የተሰማኝ ስሜት እናት ከመሆኔ በፊት የኖርኩት ህይወት ባይቆጠርልኝ እስከምል ድረስ በጣም ደስ የሚል ሶ አስር ወርሽ ነው ማለት ነው መኖር ከጀመርሽ። የአስር ወር ልጅ ነኝ እንደ ልጅ ማለት ነው። የሆነ ጊዜ ከስሽጌ የሰራ ነው ኢፕሶድ ላይ ስለ ሲንግል ማም ነበር እና እስራኤል ሲንግል ማም አላገባም ብሎ አገሩን ሲያነጋግረው እሷ ታገባታለህ ብላ ኮሜንት ያደረገችለት። ታገባታለህ ኢንቦክስ ላይ ራሱ ማለት ነው። እባክሽ ሲንግል ማሞችን ከሚንቁ ሰዎች ወይ ደግሞ ከማይፈልጉ ሰዎች ራቂ ምናምን ነገር ይሉኛል። አይ እሱ ሀሳብ እኮ እንደዛ አይደለም ምናምን ብዬ እንደዛ አሉሽ። ሁ በነገራችን ላይ ደግሞ ስት ሚስአንደርስቱድ የተደረገ ኤፒሶድ ነው። ብዙ ጊዜ ሰዎች የተቆረጠውን ዩት እና ቲክቶክ ላይ ምናምን ከዛ በኋላ ሙሉውን ስለማያዩት ሁለቱም አቋሞች እኮ ይወራሉ። ያው እሱ የግለሰብ ምርጫው ነው። እስራኤል ጋር ብዙ ጊዜ ሲወራ ምንድን ነው የሚሆነው፣ ሲንግል ማምነት ሰዎች በምርጫ ወደ ህይወታቸው የሚያመጡት ነገር ይመስላል ለብዙ ሰዎች እና ሲንግል ማም መሆን ምርጫ ነው፣ ግዴታ ነው? አረ ስም እንዴት ምርጫ ይሆናል? ሰው እንዴት ፈልጎ መርጦ ይታመማል? እንዴት ፈልጎ ይቸገራል? ምናምን ፐርሴፕሽኑ ግን አለ። ሲንግል ማምነት እኮ በብዙ ፈተናና በብዙ ህመም ውስጥ የምታገኘው ደስታ ነው፣ ታለ የምትቆመው ነገር ነው። እና ሰው ፈልጎ ፈተና ውስጥ አይገባም። የሁላችንም መነሻ ይለያያል። እና ማንም ሰው ሲንግል ማም መሆን ፈልገው የሚሆን አይመስለኝም። ማንም ደግሞ ባይሆን ደስ ይለኛለን። ያው ሴት ልጅ አለችኝ ወደፊት ከመመክራት ዋነኛ ነገር ውስጥ አንደኛ ሲንግል ማም ምንም መሆን እንደሌለባት። ብዙዎች አሁን አንቺ እንዳልሹ ለልጅ ሲንግል ማምነትን አትመኝም። በጣም ብዙዎቻችን ግን ክርክሮቻችን፣ ወሬዎቻችን ላይ ሲንግል ማምነት እንደ ምርጫ ሰዎች ወደው እንደሚገቡበት ህይወት አድርገን አስተያየት እንሰጣለን። ፋሽን ነው ይላሉ ብዙዎች፣ የሴቶች በትዳር ውስጥ ትግስት ማጣት ነው ይላሉ ምናምን። ሶ ሲንግል ማምነት ወይ ባልተሳካ ትዳር ውስጥ ነው የሚመጣው ወይም ደግሞ ከትዳር ውጭ በነበሩ የፍቅር ግንኙነቶች በሚፈጠሩ እንትኖች ነው። ሰዎች ያንን ህይወት እንዳይገጥማቸው አንቺም ለልጅሽ እንደተመኘሹ ሰዎች ምንድን ነው ማስተዋል ያለባቸው ጋራ? ስለ ትዳር ማውራት አልችልም ስላላገባው። አሁን ሳያገቡ ረጅም የትዳር ትምህርት የሚሰጡ ሰዎች አሉ። ስለ ትዳር ማውራት አልችልም ስላላገባው። አግብቻ አይደለም የወለድኩት፣ ሪሌሽንሽፕ ላይ ሆኜ ነው የወለድኩት። ስለ ሪሌሽንሽፕ ነው ማውራት የምችለው። ሪሌሽንሽፕ ላይ ሆኜ ነው ሲንግል ማም የሆንኩት ማለት እና እኔ አንድ ምክር ብቻ ነው ያለኝ፣ ሰው ሲንግል ማም እንዳይሆን ማለት ነው። ኦኬ፣ እሷም ነገር ምንድናት? ሰው ሪሌሽንሽፕ ላይ ሆኖ የትዳር ሰርቪስ መስጠት የለበትም ባይ ነኝ። ትዳር ላይ መደረግ ያለበት ነገር አለ። ትዳር ላይ ደግሞ ሪሌሽንሽፕ ላይ ደግሞ መደረግ ያለበት ነገር አለ። በቃ አሁን አንድ ሴት ማለት ነው የሆነ ወንድ አብረው ካልተኛች ምናምን የምታጣው ይመስላታል። ከዛ ከሱ ጋር የምታደርገው ነገር ሁሉ እሱን ሴፍ ለማድረግ ነው። ከሱ ጋር እጅም መንገድ ለመጓዝ የሚደረግ ትግል ነው ያ ሁሉ ማለት ነው። እሱ ትክክል አለም አንደኛው የሚኖረውን ሚኖርን ኮንሰንሰስ አብዛኛው እሷ ነች የምትሸከመው። አንደኛው አይደለም ዋነኛው ብቸኛው፣ ማለት በንፋስ አታረግዝ ማረ በቃ አላደርግም አላደርግም ነው ማለት ከዛ በኋላ እሱን ማጣት አይደለም፣ ምንም በቃ ምንም ሊሆን ይችላል ከዛ በኋላ እና የሰው ልጅ ሁሉም አሁን እኔ ሶሻል ሚዲያ ላይ ምናምን አንዳንድ ይጽፉልኛል። እኔ እንዳንቺ ሆኜ ጠንካራ ሆኜ ምናምን ሆ በጣም ጠንካራ አይደለንም፣ ማሰብ ያለባቸው በጣም እግዚአብሔር እየረዳን ነው እንጂ በጣም በብዙ ህመም ውስጥ ላለመውደቅ እየታገልን ምናምን ነው የምንቆመው። ለልጅሽ አስፈላጊ ሰው ስለሆንሽ ግዴታ ያን ነገር ማድረግ ስላለብሽ ነው እንጂ የእኛን መንገድ ባይከተሉ ለልጅ ከምነግራት ትልቁ ስህተት ሆን ለኔ የፍቅር ስሜት ስጥ ሆነ በድንግልና እንድታገባ ነው ፈልገው፣ በድንግል ነው እንድታገባ ፈልገው። ፋራ መሆን ካለባት መንፈሳዊ መሆን ካለባት፣ በጣም በቃ ምንም ትሁን፣ አዋጩ መንገድ እሱ ነው። በጣም የገረመኝ ከአንቺ በዚህ እድሜ መስማት። ምክንያቱም እኔ ባንቺ እድሜ የነበርኩኝ ጊዜ ስላልወለድኩኝ ኤክስትሪም ልክ እንዳንቺ ነው የማስበው። የምለው ምንድን ነው ብቻ የማሳድግበት ሚን ሲኖረኝ እንጂ እኔ ማንንም ወልተ ለማምጬ ልሳሳድግ አልገኝም። ግን ጀስ ኢንኬዝ እንኳን ቢመጣ ግን ራሴ መቻል አለብኝ። በዛ አንቺ በነበርሽበት ሜ ማስበው ኢኮኖሚክሊ ዌል ከሆንኩኝ በቃ በቂ ነው፣ አሪፍ እናት እሆናለሁ ምናምን ነው ከዛ ልጅ ከመጣ በኋላ ስታዩ ነው ያንን ነገር። አንቺ እንደዚህ የበሰለ አስተያየት ወይም ደግሞ በቃ እንደዚህ አይደለም ያልሽበት ምክንያት በአስሮ ምን ይሆን? ትዳር እግዚአብሔር የፈጠረው ምርጥ ነገር ነው፣ ማለት የተከበረ ነገር ነው። እኛ ገንዘብ ስላለን ምናምን አይደለም፣ ማኖር ስለቻለን አይደለም። በመጀመሪያ ትዳርን ሊያፈርስ የሚችል ሀሳብ ራሱ ትክክል አይደለም። በቃ እንደ ወጣት ሪሌሽንሽፕ ላይ ስንሆን ፍቅር ሲይዘን የምናደርገውን ነገር አናውቅም። በጣም ብዙ ወጣቶች በቃ ያንን ሰው ላለማጣት የሚሄዱበት ርቀት አናገኘውም። ገባሽ? አንዳንዴ ለራስሽ መስጠት ያለብሽ ፍቅር፣ ለራስሽ መስጠት ያለብሽን ክብር ሳታቂ ትቀሪ ና ፍቅረኛሽ እንዲሰጥሽ የምትፈልጊውን ፍቅር መጀመሪያ ለራስሽ መስጠት መቻል አለብሽ፣ ራስሽን መውደድ። ልጄን ሁሌ ጧት ጧት እየተነሳሁ ሳያት ነገ እንድትኖር የምፈልገው ሕይወት አለ የመጀመሪያው ነገር የተባረከ ትዳር እግዚአብሔር እንዲሰጣት በድንግልና እንድታገባና ለፍቅር ዋጋ እንዳትከፍል ፈልጋለሁ። የማይገባ ዋጋ የማይገባ ዋጋ ነው የከፈል ነው እኛ እና እሱን የኔ ለማድረግ የሄድኩበት መንገድ ልጄ ያንን መንገድ እንድትሄደው አልፈልግም። ሊቀር ይችላል፣ ሊከረባበት ይችላል፣ እንደፈለገ ሊሆን ይችላል። እኔን ማክበር አለበት ልክ ወላጆቼ እኔ እንደሚያከብሩኝ። ምንድነው እናቴ እኔን ስታይኝ። እንደሆንላት የምትፈልገው ነገር አለ። ሁሉ ነገር ታከብርልኛለች። ባልሽም እንደዛ ነው መሆን ያለበት እንጂ የሴክስ ማድረግ የፍቅር መገለጫ አይደለም። እሱን ግን አሁን እኔ በጣም ብዙዎቻችን፣ በተለይ ደግሞ ከተወሰነ እድሜ በኋላ፣ አሁን ደግሞ በእኛ ጄኔሬሽን ውስጥ ይሄ ስለ እንደዚህ አይነት ጉዳዮች ማውራት ሀፍረቱ እየተገፈፈም ስለመጣ ማለት ነው ምን እየሆነ ነው? ሰዎች ያውቁታል፣ ልክ እንዳልሆነ ድንግልናቸውን መጠበቅ እንዳለባቸው በክብር ወደ ትዳር መግባት እንዳለባቸው በቤተሰብ ወይም ደግሞ በሃይማኖታዊ ትምህርቶች በጣም ብዙዎቻችን እናውቃለን። ትልቁን ስህተት የሚያሰራን ፍቅር የሚባለው ስሜት ሰውን የወደደሽ ሲመስልሽ፣ እዛ ስሜት ውስጥ ስትሆኝ፣ ያ ሰው ምንም አይነት ኃላፊነቶች ከዚህ በኋላ ቢመጣ ከአንቺ ጋር አብሮ ሩቅ የሚጓዝ ይመስልሻል። እድሜ በራሱ ከማወቅ በላይ ያለ ብስለትን ስለሚያመጣ እሱ የለንም። አብዛኞቻችን ያ እድሜ ላይ ነገሩ የሚጀመረው እኔ አልጋ ላይ ደርሳለሁ ብለሽ አይደለም የምትጀምረው። እርግዝና ይመጣል ብለሽ አይደለም የሚጀምረው። ከመሳሳም ምናምን እንደሚጀምር መንገዱ ማለት ነው። ፍቅር ሲይዘን እንዴት ነው ነገርን ማኔጅ ማድረግ ያለብን ነው ትልቁ ነገር ነው። በብዛት ሲንግል ማሞች ምርጫ አይደለም። ለምሳሌ ምርጣር ልምስ እሷ ሲንግል ማም የሆኑ ሰዎች ባለፉ ህይወታቸው ውስጥ በትዳር ውስጥ ወይም በሪሌሽንሺፕ ውስጥ ሆን ብለው ባላግብተ ወይ ጓደኛው ኖሮች ልጅ መተካትም ይፈልጋሉ። ግን አንዳንዴ ሲንግል ማም ለመሆን ኮዝ የሚመስለኝ ምን መሰለህ በትዳር ውስጥ ወይም በሪሌሽንሺፕ ውስጥ ጥቃቅን ነገሮች አሉ። አሁን የድሮ እናትና አባቶቻችን ትዳሩን ለማስቀጠል የሚሄዱበት ልክ በጣም ያስገርመኛል። የነሱ ለሙሉ ልክ ነው ብዬ አላስብም። አንዳንድ የምቀበላቸው ነገሮች አሉ፣ የማልቀበላቸው ነገሮች አሉ። ግን ይሄ መቻቻል የሚባለው መስዋዕትነት መክፈል የሚባለው የዘንድሮ ትዳር ካያችሁ ብዙ ጊዜ ሪሌሽንሽፕ ላይ ሲንግል ማምለ መሆን ባልየውም፣ ወይም ጓደኛው ወይም እሷም ኮንትሪቢዩት ያደርጋሉ። ሰሆ ልኬቱ ያን ያክል ያደርጋል አላስብ። ትዳር ውስጥ ከገባን በኋላ ነው አንተ ነው። አሁን ያደረገችው ነገር ሁለት ሰዎች ግንኙነት ውስጥ ገብተዋል። ትዳር ላይ አይደሉም ያሉ። ስለዚህ ትዳር ላይ የተፈቀደውን ግንኙነት እንደፈለጉት በልቅ መንገድ ነው የሚያደርጉት። ይቀበሉታል። እሷ እንዳለችው ደግሞ እሱ የሚፈልገው ከሆነ እሺ ትላለ ሴቷ ብዙ ጊዜ አይደለም። እዚያ ለሲንግል ማምነት ይዳረጋታል። ከዛ በኋላ ያለው ነገር ልጁ እንደ ልጁ ስለት ይወሰናል። ትዳር ላይ ስትመጣ ግን ትዳር ውስጥ ከመሄዳችን በፊት እንትኑ ቅድም አሁን የእሷም ህይወት ሞሩፍ ትዳር ውስጥ ከመሄዳችን በፊት ኮዞቹ ገብሻለሁ አሁን አንቺ የት ጋ ምን አይነት ስሜት እንዴት አድርጎ እዚህ ጋር እንዳደረሰሽ እኔ ማወቅ ፈልጋለሁ የአንቺ ህይወት ውስጥ ማለት ነው እንዴት እንዴት ቀደም ያልኩሽ ነገር አለ አይደል የሆነ ነገር ጋር አይደረስም አሁን ለምሳሌ ለራሴ የምናስብ ነበር ቅድም እንዳልኳት ማለት ነው ዩኒቨርሲቲ ሳልጨርስ ትምህርቴ ሳልጨርስና ራሴ መቻል እርግጠኛ ሳልሆን ከማንም ወንድ ጋር ምንም ማይ ጥያቄ ሊመጣልኝ አልቀበልም የሚል አቋም ነበረ። ያለን አቋም ጠብቄዋለሁ። ብዙ ሰዎች እኔ ገና በ23 ዓመት ይፋም ነው የጀምሩት ያስቃቸዋል። አሁን ያሉ ሰዎች ሊከስደነሱ ተራ ነገር ስለሆነ እኔ ግን በዛ ሰዓት ወሰኜ ነበር። መወሰን ትችላለህ፣ ግን አንተ የሆነ ሌቪል ኦፍ ማቹሪቲ የጠየቅኳት ሷን ምንደሁን ታውቂያለሽ በእርግጠኝነት ኮንሰብቱን ታውቂያለሽ። ይህም ነገር ከመሆኑ በፊት አ ግን ያቺን የምታውቂያትን ኮንሰብት ትተሻት የሆነ እርምጃ ሁለት ሶስት እርምጃ ሄደሽ እዚህ የደረስሽበት ቦታ አለ። እንደነገርኩ እኮ ነው መጀመሪያ የሄድንበት መንገድ ፍቅር ነው፣ ያንን ሰው ላለማጣት ወይ ደግሞ አሁን ከእሱ ጋር እያደረግኩት ያለሁት ነገር ትክክል ነው ብዬ ከማመን የመጣ ነገር ነው እና አሁን እኔ ብዙ ጊዜ ማለት ነው ሰዎች ስህተታቸውን በግልጽ ቢናገሩ ጥሩ ነው። አሁን ከኛ ቀጥሎ የሚመጣው ጀኔሬሽን ትክክል እንደሆነን ባያስብ ብዬ አስባለሁ። ለምን እንደሆነ ታውቂያለሽ? አሁን ሶሻል ሚዲያ ላይ ምናምን ስታይ ሳይጋቡ ምናምን አብሮ የሚኖሩ ተከራይተው የሚኖሩ ትላልቅ ሚዲያዎች ምናምን ሪስፔክት አድርገዋቸው እንዴት ነው የምትኖሩት? አልተገባ እና የዛች ሴት እናት ሆነሽ አስቢው። አሁን እኔ የሴት ልጅ እናት ስለሆንኩ ነው፣ አስር ወሯ ግን በቃ ረጅሙን ህይወቷን ሳስብ እጨነቃለሁ። አሁን ሴት ልጅሽ ምናምን ሳታገባ ሶሻል ሚዲያ ላይ ወይ ደግሞ የሆነ ቲቪ ላይ አብረን ነው የምንኖረው ምናምን ብትል እንደ እናት ምን ይሰማሻል? በጣም አዝናለሁ። እሱን ነው እኔ አሁን የሚሰማኝ። ልጄ ሴት ልጄ ሳታገባ እሷንም አላከበራትም፣ ቤተሰቦቿንም አላከበራም። እሱ ብቻ ሳይሆን ሌላ ስለ ሴት ልጅ ስታነሺ የወለድኩኝ ጊዜ የነበረውን ስቃይን አስቤ በቃ ይህን ሁሉ መከራ ነው ሴት ልጄ የምታየው የሚለውን ሁሉ አስቤ ያቃል። በጣም ብዙ መከራን ያለው እዛ ውስጥ እውነት ነው መናገር ከዚህ ተወልዶ ከማሳደጉ ብቻ ተየውና ስትወልጅ ብቻ ያለው ስቃይ ጊዜ እና ወይኔ ሴት ልጅ ባኖር ብዬ ነበር። ለዛ ነው አንቺ ያልሽው ነገር ትዳር ውስጥ ከመግባት ውጭ ማለት ነው። ሚዲያው ሶሻል ሚዲያው ይህን ነገር ኖርማላይዜሽን ውስጥ መክተት ማለት ነው። ቅድም እንዳልሽው ያልተጋቡ ሰዎችን ሚዲያ ላይ ማምጣት። እኔ አሁን እንደዚህ ሜንሽን ሳናደረግ ምናምን ትላልቅ ሶሻል ሚዲያ ኢንፍሉንሰሮች ዩቲዩብ ላይ ምናምን ሀሳብ ይሰጣሉ። አንዱ ሴት ከወንድ ጋር በምን ያህል ጊዜ ነው መተኛት ያለባት ምናምን ቁጭ ብዬ አዳምጣለሁ ምናምን እና ፐርሰናሊ ሰዎችን ወዳቸዋለሁ ምናምን፣ ግን ልሽ በቃ እንዴት ሆንኩኝ ከወደድኩኝ በኋላ እንደትብ ሰው ማሰብ ጀምሬያለሁ። የሆነ በቃ ልጄን ሳይ እፈራለሁ። ልጄ ከ18 ዓመቷ በኋላ ሊመጣ የሚችለውን ደሞ ነገር ሳስበ ያስፈራኛል። አሁን በእኔ ድሜ እንደዚህ ካየሁን ከ18 ዓመት በኋላ አለማችን ምን ላይ ልደርስ ትችላለች? ምን አይነት አስተሳሰብ ላይ ልንደርስ እንችላለን ብዬ ያስፈራኛል። አሁን ሴት ልጆች ሶሻል ሚዲያ ላይ ስታያቸው እንደዚህ ቴ ያስፈራል። ከ10 ዓመት በኋላ ደግሞ አስቢው፣ ከ18 ዓመት በኋላ እየጨመረ ጥፋቱ እየጨመረ ኖርማል ያልሆኑ ነገሮች ምናምን በጣም ጥሩ ሆነው የሚቀርቡበት ጊዜ ነው። አሁን ምስቶር ምናምን እንዴት ካተደረገ በኋላ በጣም ኖርማል ነው። አብረሽ ብተኝ ምናምን አይደል፣ ይመካከራሉ ምናምን አይደል፣ ኖርማላይዝ ይደረጋል። አንዳንድ ነገሮች ኖርማላይዝ ይደረጋል። አሁን በፊት ላይ ሆነ ነገር ላይ አሁን ነው የሚል ነገር ላይ ኢቨን ከሜንስትሪም ሚዲያ ውጪ ሶሻል ሚዲያው አሁን ሰለብሬት ያደረጋቸው ሰዎች አሉ አይደለ ለምሳሌ ይሄ በቲክቶክ ክሬቲቭ አዋርድ ሊሆን ይችላል በተለያዩ አዋርዶች ላይ የሸለምናቸው ሰዎች አሉ በተለያዩ አይነት ጉዳዮች ማለት ነው እነሱ ሰዎች ራሱ አሁን ሪፍሌክት የሚያደርጉት ሀሳብ አለ ባህሪ አለ የሚያሳዩት በጣም ብዙ ነገሮች አሉ እነዚህ ሰዎች በትክክል በተለይ ደግሞ ሽልማት ሲሆን ጉዳዩ ወደ ሰዎችን ወደ ማክበር ሲመጣ ህፃናት ምንድን ነው የሚያስቡት አንቺ ሶ የሚቀሙ የሚሳደቡ ማለት በቃ ለልጆቻችን ምንም አይነት ጥሩ ነገር ሊያስተምሩ የማይችሉ ሰዎች እይታ ብቻ ስላላቸው። በነገራችን ላይ እይታቸውም ከኛ የትኩረት አቅጣጫ መሳሳት ነው የመጣው። ደህና ነገር አናይም፣ ደህና ነገር ስለ ብሬት አናደርግም ምናምን። ሰው እነዚህን ሰዎች የሽልማት መድረክ ላይ አውጥተሽ ስትሸልሚያቸው ህፃናት ምንድን ነው የሚያሰቡት? መሰደብ ምንም ችግር የለውም ገባሽ? እሷ ያለችውም ህፃናት ስለ ትዳር ስለ ወሲባዊ ግንኙነት ምናምን ከልጅነት ጀምሮ ምን እያሰቡ እንደሚሰሩ ለማ ለማወቅ በጣም ቀላሉ መንገድ ይሄ ነው። እኔ ልጆች ያሉኝ ነገር ቲክቶክ ልጀምር ነው አልኳቸው። ሰ ሞቱ እና ህይወት የሚባለውን ፕሮግራም ነው ቲክቶክ የምትሰራ አውቁም ነገር የሆኑትን ነገሮች ቲክቶክ እሰራለሁ አልኳቸው። እነዛ አለም አሁን ቲክቶክ መጀመሪያ ደቂቃውን ነገሩ ይሄ ነው። ከዛ ማለት ነው እንደ አህያ ብታናፊ እንደዛ አይነት ነው ክሪፕቶ ኮንተንት እውነቴን ነው የምልህ፣ በጣም ዊርድ የሆነ ነገር ካላደረግሽ በስተቀር ኮስ ኮስትሬ ብለሽ ቁም ነገር ብታስተምር ማነው የሚያይሽው? እንደዛ እኮ ነው። ይሄ ቧልት ነገር ነው እንጂ የሚወደደው ቁም ነገር ነገር አይወደድም። ሁሌ ሁሌ አንተ በስነ ስርዓት እውቀት ኖሮ ብታወራ ምንም አልጎሪዝሙ በዛ መንገድ የተሰራ ምናምን እና ደግሞ ቅድም ምንድን ነው ሁሌ የማስበው ነገር ሲንግልማ በጣም ፕሮሞት የሚሆን ይመስለኛል ሶሻል ሚዲያ ላይ ለምሳሌ አንዳንድ ሰዎች አንደኖር ማለት እስኪ ለምሳሌ ሶሻል ሚዲያ ፕላትፎርም ላይ ብዙ ሰዎች ያዩታል። ቲክቶክ ገደብ የለው ህጻናቶች የሚያዩታል ምናምን፣ ትዳር ስለ ትዳር ሜንሽን ከመደረግ የበለጠ ትዳር ነው አይደል? ሜንሽን መደረግ ያለበት መገለጽ ያለበት ሲንግል ማሞች ሞር ላይቭ ላይ ብታዩ ፖስት ሲያደርጉ የበለጠ ስለ ሲንግልማ መበረታታት ብዙ ጊዜ ከእዚህ በፊት ብዙ ጊዜ አንስተነዋል። የተበረታታ አይደለም ራሱን ራሳቸውን አበረታታው ነው ይመጡት ግን ደግሞ ትዳር ዲስከሬጅ የሚያደርግ ይሆን እራሱን የቻለ ግሩፕ ያለው ሁሉ እስኪመስል ድረስ ብዙ ጊዜ የሚነሱ ነገሮች አሉ። አሁን ለምሳሌ ዋንስ የአንቺን ታሪክ ሰው ካወቀ በኋላ ልጅ እንዳለሽ ብቻሽ እንደምታሳድጊ ካወቀ በኋላ ሰው መርዳት አንቺን የሚፈልግበትን መንገድ አንድ ለአንቺ ስራ በማምጣት ነው። ገብቶሻል? ውስጥ እርጋት ትጠቀም ትስራ ምናም በሚል አደሴም ታይም። ግን እኔ ምንድን ነው ይሄ መፍረዱ ላይ ከመፍረዱ ወጥተን ምን ብናደረግ ነው ይህንን ነገር አቮይድ ማድረግ የምንችለው እሱን እሱን የአንቺን ኤክስፒሪያንስ ሞሮፍ መስማት የሚፈልገው ለዛ ነው ግለሱ ለእሱ ልመልስ ለጥቀኝ ሲንግል ማሞችን ሰው ያበረታታ አይደለም። አንድ ሴት ማለት ነው ልክ ስትወልድ ና የተተወች ሲመስላት ለልጇ እሷ ብቻ እንዳለች ሲገባት ጠንካራ መሆን አማራጭ አይደለም፣ በቃ ግዴታ ነው፣ ለእሷ ባለው ነገር ሁሉ ጠንካራ ትሆናለች። ስራዋ ጥንካሬዋ ምናምን ነው ራሱ የሚመጣ ከዛ በኋላ፣ አሉ እኮ በጣም ብዙ ሶሻል ሚዲያ ላይ የሚጠቀሙ ሰዎች አሉ። ግን እሷ በቃ ያንን ነገር አሸንፋ ቤት ሳትቀመጥ ምናምን መውጣቷ፣ ሰዎች ደግሞ ምንድን ነው እዛ ላይፍ ውስጥ ስትሆኝ ሞር አፕሪሺየት ያደርጉሃል። እንደዚህ ነች እንደዚህ ናት እንደዚህ ሆና ምሰራ ምናምን ፕሮሞት ያደርግሻል ሰው እንጂ ጥንካሬዋን ወዛ ጋ ያመጣት ብዬ ነው ማስበው እንጂ ኮ ብዙ በር ዘግተን የምናለቅስበት ኢሾች ነበሩ። ላይ አንቺ እንደዚህ አይነት ሲትዌሽን ውስጥ ስትገቢ ዙሪያሽ የነበረውን ነገር እንዴት ነው የተቋቋም ሽው የሚለውን ነገር እያሰብኩ ነበር። ከባድ ነው። ልጆቻሽን እናቶች ቤት ስትመለሽ ያለውን ነበር ምኖረው መጀመሪያ ኦኬ ከዩኒቨርሲቲ ግራጁዌት 2013 ነው ግራጁዌት ያደረኩት። ከዛ በኋላ አዲስ አበባ ላይ ብቻዬን ተከራይቼ ላለፉት ሶስት ዓመታት ሚዲያ ላይ ነው የሰራሁት እና ብቻዬን ነው የምሰራ የነበረው እና በቃ በራሴ ምክንያት የመጣው ስለዚህ፣ ራሴ ያን ኃላፊነት መውሰድ አለብኝ። የራሴነት ውስጥ ይሄ በጣም ቀለል ያለ ህይወት ነው የነበረው ወይስ እንደማንኛውም ሰው በቃ ይሄ ቤተሰብ እያቀረበለት በጣም እሱ ሰፊ ስለሚሆንብኝ ዝም ብዬ ሀይላይቱን ብነግረህ እንደዛ አይደለም፣ ብቻዬን የኖርኩበት ምናምን ጊዜ ይበልጣል። ስራም እየሰራው ነው የተማርኩት። ዩኒቨርሲቲም እያለሁኝ የራሴን ስራ እየሰራው ምናምን ነው የተማርኩት ለዛም ነው እኮ በሀያ አራት ዓመታቸው ገና ሲሞላቀቁ አናደውኝ ፖፖ ላይ ናቸው ያልኩት። ማለት በጣም በጣም ትምህርት ቤት እያለው ራሱ ስራ እየሰራው ምናምን ነው የተማርኩት እና በሀያ አራት ዓመታቸው ምናምን በቃ ቅምጥልጥል ሲሉ አናደዱኝ እና ወስጄ ፖፖ ላይ እና የልጄንም ኃላፊነት ራሴ ነኝ የወሰድኩት። ግን ሁልጊዜም ሲንግል ማሞች ሲጠየቁ ሁሉንም ሲንግል ማም አልወክልም፣ እኔ የራሴን ሀሳብ ነው የምናገረው። አንድ ሰው በሆነ የሚያሳዝን ታሪክ ውስጥ ሁልጊዜ ቪክቲም መሆን የለበትም። አሁን ለምሳሌ እኔ ሲንግል ማም ስለሆንኩኝ ሰው ከንፈር እየመጠጠ እንዲያየኝ አልፈልግም። በእኔና በልጄ አባት መሀል በነበረው አለመግባባት የራሴን ጥፋት ነበር ለመለያየታችን የራሴ ጥፋት ነበር። የሆነ በቃ ራሴ መልአክ አርጌ ልጄን ስላሳደግኩኝ ምናምን እሱን የሆነ ሰይጣን አርጊ ምናምን ተበደርኩ ምናምን መልስ እንግልማም አይደለሁኝም። በዚህ ታሪክ ውስጥ እኔም የራሴ የጥፋት ድርሻዬን ወስጄ ነው ለልጄ የምነግራትም ለሰው የምነግረው። ልጅ አባት ምናምን ሴቶች ምናምን ሲሉኝ በጣም ነው የምወደው በጣም ጥሩ ሰው ነው ከእሱ ጋር በነበርኩኝ ጊዜ ለእኔ ጥሩ ሰው ነበረ ምናምን፣ እኔና እሱ መሀል ስለተፈጠረው ነገር የራሴን ጥፋት ነበረበት ምናምን ብዬ ነው መለሰው። እና ቪክቲም መሆን ጥሩ አይደለም። በባለን ታሪክ ውስጥ ምናምን ሰው እኮ አይጣላም ነበር ባይዛዌ አሁን አንተ እኔ እናንተ ብንጣላ ማለት ነው አንተ የራስህን ድርሻ ብትወስድ አንድ ፐርሰንት የሚሆን ሁለት ፐርሰንት እኔም የራሴን ድርሻ ውስጥ አው እኔም እንደዚህ ባላረግ አንተም እንዲህ አታደርግም ነበር ብንባባል እኮ ብዙ እንስማማ ነበር። ሰዎች ሁል ጊዜ ቪክቲም ሆነው ስለሚቀርቡ የራሳቸውን ብቻ ሳይድ ስለሚይዙ ብዙ አይስማማም። አሁን ለማግባት ሬዲ ማለት ይችላል፣ በቃ ይችላለን። አይ እኔ አላገባም። ሰዎች ያግቡ፣ ትዳር ጥሩ ነው። ግን ምን መሰለሽ፣ አሁን ማለት ነው እኔ ራሴን እራሱ ለመረዳት በቂ ጊዜ እፈልጋለሁ። ሰው ማለት ኮምፕሊኬትድ የሆነ ፍጡር ነው። ገባሽ? ማዘኑን፣ ሐዘኑን፣ ደስታውን፣ የሚጠላውን፣ የሚወደውን ምናምን እሱን መረዳት ጊዜ የለኝም። እኔና ልጄን ከተረዳሁ ይበቃል። አሁን ባለ ነገር ማለት ነው። ኢነርጂ የለኝም። አሁን ቁጭ ብዬ ከሰው ጋር የሆነ ቦታ ቁጭ ብዬ ማውራት ይህ ሰው ምድ ያስደስተው ምናምን እንደዚ አይነት ሞራል የለኝም። የነገን አናውቅም፣ ስለ ነገ አላውቅም። አሁን ባለኝ ስሜት ግን በቃ አቅሜም ጊዜም ፍቅሬም ለእኔና ለልጄ ነው። ፖፖ ላይ አስቀመጥሽንና ፖፖ ላይ መቀመጥ እኔ የእውነት የቀልዴን ሳይሆን የምር ማለት ነው። በጣም ብዙ ቤተሰቦች እኛ ያደግንበት ሂደት ውስጥ አብዛኞቻችን ስለምን በለው ነገር ነው። ቤተሰቦቻችን ተጨንቀው ያሳደጉ ምናልባት ትምህርት ቤት ውስጥ ጎበዜ ነበረ